ግጭቶች በሀይል ፍላጎትን የማሳካት ዝንባሌዎች ፕራይመሪ መንስኤ ተደብሎ የሚወሰዱት የንቅል ልሂቃን የስልጣን ሽኩቻ ና ስሁት ትርክት ነው። ስልጣን የሚገኘው በሀይል ብቻ ነው፣ ስልጣን የሚገኘው በመሳሪያ ጉልበት ብቻ ነው ብለው የሚያስቡ ስልጣን ስልጣን የሚሆነው እኔ ከያዝኩት ብቻ ነው ብሎ የሚያስቡ የስሁት ትርክት ውጤት እሱ ነው። በምርጫ በህዝብ ይሁንታ ማንም ሰው ህዝብ ከፈቀደለት መሆን ይችላል የሚል እምነት እስካልፈጠረ ድረስ እኔ ከወንኩ ትክክል ካልሆንኩ ደግሞ ይተበላሸ ብሎ የሚያስቡ ሰዎች ትርክት ባለበት ቦታ ግጭቶች ይበራከታሉ። የኛም ችግር እሱ ነው። የክራብ ሜንታሊቲ የሚባል ነገር አለ። ክራቦች በጃር ውስጥ ቢቀመጡ እንደ ጉንዳን ተጋግዘው የመውጣት አቅም የላቸውም። አንዱ ሲወጣ አንዱ ሲጎትት፣ አንዱ ሲወጣ አንዱ ሲጎትት፣ ተያይዘው ይቀራሉ እዛ ውስጥ። የኛም የፖለቲካ ሽኩቻችን ያባሃሪያሉ የወጣን ከትክተን መስመር የወጣን ከትክተን ማርቀቅ ነው፣ ተጋግዘን መቆም እንቸገራለን። በዚህ ምክንያት ነው እንደ መንስኤ የሚወሰደው የስሁት ትርክት ውጤት ነው። ሮንግ የሆነ የስልጣን ሽኩቻ እና ስልጣን የሚገኝበት መንገድ ሀሳብ ሳይሆን ክላሽ አድርጎ ከሚያስቡ ሀይሎች የመነጭ ነው። እኛ በለውጡ ጊዜ በውስጥና ሰላማዊ ትግል ነው ለውጥ ይመጣው ብለን ስንታገል መከራ ስላልደረሰብን አይደለም። ቤተሰብ ተሰዶብናል፣ ተባረናል፣ ተሰቃይተናል። በሰላማዊ መንገድ ከውስጥ ሪፎርም ነው ቼንጅ ይመጣው ብለን የቆየ ነው ተመችቶን አይደለም። በግጭት በጦርነት ያ ነገር ሊሳካ እንደማይችል ስለምናውቅ፣ አሁንም ያሉት ሙከራዎች ዘጠና ዘጠኝ አይደለም መቶ ፐርሰንት አይሳኩ አይሳኩ። በዛ መንገድ የሚሳካ ህልም የለም። ህልም መሳኪያ መንገድ እሱ አይደለም። አሁን ኢትዮጵያ ውስጥ ችግር የሆነው በጥባጩ፣ ረባሹ፣ ክላሽ አንጋቹ ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ የሆንና ከሳሽ ሆነ። እራሱ አደፍራሹ ከሳሽ ሆኖ ሰላም እንዴት ነው መንግስት ስለሰላም ምን ያስባል ይላል። መንግስት ስለሰላም ያለው እሳቤ ግልጥ ያለ ነው። ከፕሪቶሪያ በላይ የመንግስትን የሰላም ኮሚትመንት የሚያሳይ ምን አለ በኢትዮጵያ ታሪክ? ታሪክ መመርመር የሚፈልግ ሰው ይመርምር። በየትኛውም ዘመን መንግስት ተገዳዳሪ ኃይሎች እያሸነፈ 24:48 ሰዓት ውስጥ ከተማ ሊቆጣጠር በደረሰበት ሰዓት ቆሞ በድርድር እሺ ሰላም አይልም፣ ብሎም ማያውቅም ተብሎ አያውቅም። የመጀመሪያ ታሪክ ብልጽግና ያደረገው እኛ፣ እኮ መቀሌ ልንገባ አንድ ቀን ነው የቀረን፣ አሸንፈናል። ጦርነቱ ያለቀ ጦርነት ነው እኮ እናውቀዋለን። ግን ጦርነት ማሸነፍ ዘላቂ ድል አይደለም፣ ሰላም ይልቃል ብለን ነው ወደ ፊርማ የገባነው። ቤኒሻንጉል ላይ፣ ጋምቤላ ላይ፣ አማራ ክልል በጣም በርካታ ኃይሎች፣ ኦሮሚያ በጣም በርካታ ኃይሎች። በቅርቡ አንድ ሴክት እኮ በኦሮሚያ ክልል ተደራድሮ ገብቶ ይኸው ስልጣን ተካፍሎ ይሰራል። እንዴ እኛ ከቲፒኤልኤፍ ጋር በነበረው ግጭት ስንደራደርና ወደ እርቅ ስንገባ የፕሪቶሪያው ስምምነት ባለቤት አንኳር ተደራዳሪ እኮ አንዱ ጌታቸው ረዳ ነው። ሁለተኛ ጻድቃን እኮ። እነዚህ ናቸው ዋና ተደራዳሪዎች በዲቴል ድርድሩን የሚያውቁት። ከነዚህ ሰዎች ጋር ተባብረን ሰራ። መታረቅ ብቻ አይደለም ተባብረን እኮ የሰራን ነው። ሰላም ማኛም የምንፈልገው ነገር ነው። ከኦነግም፣ አማራ አካባቢ ከሚንቀሳቀሱትም፣ ከቲፒኤልኤፍ፣ ካሉትም፣ ቤኒሻንጉል ካሉትም፣ ጋምቤላ ካሉትም፣ አፋር ላይም፣ ሶማሊያ አካባቢ በግልጽ ታይቷል። የኛ አቋም ሰላም እንፈልጋለን። ሰላም ግን ዋጋ አለው። ያን ዋጋ ለመክፈልም ዝግጁ ነን። አደፍራሹ ራሱ መልሶ ደግሞ የሰላም ባለቤት ሆኖ ሲመጣ እሱ የትርክት ስሑትነትን ያስከትላል። በንግግር በውይይት ችግር መፍታት የኢትዮጵያ ባህል አይደለም፣ በማሽ በመዝመት ነው፣ በመውጋት ነው የሚታለፈው። ያ ይቅር አደገኛ ታሪክ ስለሆነ በንግግር እንፍታ ብለን እኮ ኢንክሉሲቭ ናሽናል ዲያሎግ ስንል፣ ኢንክሉሲቭ ናሽናል ዲያሎግ የሚባል ነገር መንግስት ቀርቶ ኢትዮጵያ ውስጥ በተቃዋሚዎች እንኳን ፈራ ተባ እያሉ የሚያንሱት ጥያቄ እኮ ነው። ማን ፈቅዶ ያውቃል እንወያይ ብሎ ማን ተጋጨና፣ አይደለም የሚባለው። እንወያይ ችግሮቻችንን በንግግር እንፍታ ያለ መንግስት እኮ ነው። ታይቶ አይታወቅም በኢትዮጵያ ታሪክ። ችግር አለብንና እንወያይ፣ እንምከር፣ መክረን እናስተካክል የለም። እኛ እንኮ ያለው አሁን ኢንክሉሲቭ ናሽናል ዲያሎግ ከአንድ ሺህ ሁለት መቶ በላይ ወረዳዎች ሕዝብ ተዋይተዋል። በሺ የሚቆጠሩ ተሳትፏል። በርካታ ኢሹስ ተነስተዋል ከግራ ከቀኝ። በእርግጥ የሚነሳው ጥያቄ ሁሉ ትክክል ማለት አይደለም አንዳንዱ። ከራሱ ወረዳ ከራሱ ሰፈር ተነስቶ የሚያሰጥ ጥያቄ አለ። ያ ደግሞ እንዴት በሀገር ደረጃ ከናሽናል ኢንትረስት ጋር ተሳስሮ ይተገብራል የሚለው ሌላ ውይይት ይፈልጋል። ግን ሰዎች ስሜቶቻቸውን፣ ጥያቄዎቻቸውን፣ ቁርሾቻቸውን፣ ፍላጎቶቻቸውን ሳይፈሩ ሳይሰቡ በነጻነት የሚገልጹበት መድረክ ተፈጥረዋል። ይሄ ትልቅ እመርታ ነው፣ አልነበረም። ይሄ ውይይት ለምንገነባው የሰላም መንገድ ከፍተኛ አስተዋጽኦ ነው የሚኖር። ተስፋ አደርጋለሁ የሁሉ ነገር መቋጫ ሊሆን አይችልም ተወያየንና ሁሉ ተፈታነት አይደለም ግን ከፍተኛ ሚና ይኖረዋል። እና በእኛ በኩል መንስኤው ሮንግ የሆነ እሳቤ ነው። ስልጣን ሀሳብን ሽጦ በህዝብ ሲገዛ ብቻ ነው የሚገኘው። ከዚህ ውጭ ያሉ ወንድሞቻችን ጊዜ ባያባክም ጥሩ ነው። ድካም ስለሆነ ድካም ስለሆነ ቶሎ ሰብሰብ ብሎ ይቅርታ ጠይቆ ተስማምቶ ፓርቲ ሆኖ ሀሳብ ሽጦ በሆነ ደረጃ አሸንፎ ተስማምቶ አብሮ መቀጠል ይቻላል። ሆነጎች መጥተው ከኛ ጋር ከሰሩ ከተለያየ ክልል ሲጋጩ ይንብሩ ከኛ ጋር ከሰሩ፣ የቀሩትም ከዚ ውጭ የሚያደርጋቸውን ምክንያት አይኖርም። ከዚያ ውጭ ያለው እሳቤና ፍላጎት ግን ዝም ብሎ ባዶ ምኞት ነው። ባዶ ምኞት ደግሞ የሚጮህ ድምጽ ሊሰማ ይችላል፣ ግን ውጤት አይወጣም። አሁን አይሳካም በዚህ መንገድ ብዬ የማስበው ዝም ብያለሁ። ድምፅ ጮኸ ስለሌለ አይደለም ባዶ ገረወይና፣ ባዶ በርሜል ሲነኩት በጣም ነው የሚጮኸው። ውሃ ያለው እህል ያለው በርሜል ቢደበደብ ያለው ድምፅ እና ባዶ ገረወይና ሲደበደብ ያለው ድምፅ እኩል አይደለም። ውስጡ ባዶ የሆነ ውስጡ የቀለለ ብዙ ልጮህ ይችላል፣ ድምጸቱ ይሰማ ይችላል፣ ግን ውስጡ ባዶ ነው። በደንብ ያልጮኸው ሁሉ ደግሞ ስላልተሰማ ምንም ማለት አይደለም። በውስጡ የተሸከመው ነገር አለ እና በጩኸት በእንደዚህ አይነት መንገድ የሚሳካ ነገር ያለ አይመስለኝም። በእኔ ዘመን ሳይሆን ከዚህ ዘመን በኋላ የሚሳካ አይመስለኝም። የሚያዋጣው በሰላም በውይይት በምክክር በሀሳብ ብልጫ ፍላጎቱን የተገበሩ መሄድ ነው የሚሻለው። ኢትዮጵያን ወደዛ መምጣት አለብን። ምርግጥ ይሄ ነገር ከጊዜው ጊዜ በጣም እየቀነሰ ነው ያለው። ወሬው ነው የገነን ስፍራ ያለው እንጂ በአክቹዋል ፕሮብለሙ ያን ያክል ከዚህ ቀደም ከነበረው ጋር ወዳደር አደለም። ያም ሆኖ ግን ዜሮ መሆን አለበት። እኛ እርስ በርስ የሚያገዳደር ምክንያት የለም። ዲሞክራሲያዊ ሀገር ነው። ራስን በራስ መስተዳደር ይቻላል። ማንም ማንም መግታት አይችልም። አሁን ቅጀት ነው እሱ ኢምፓወር አድርገን ሁሉን ሰው አንተ አንደኛ፣ አንተ ሁለተኛ ሳንል ኢትዮጵያዊ መሆን አምነን እኩል ዜጋ መሆን አምነን አስተባብረን ለመስራት የተሻለ ሀሳብ ካለን መድረኩ ግልጽ ነው። ሀሳብ ኖሮን እንኳን በአንደኛው አመት በሙሉ ባይሳካልን አቅፎ ለመስራት የሚችል መንግስት ነው ያለው። ተሸንፋልና ወግዳ አይልም። ተሸንፋልና ብረን ስራ ነው የሚለው እና በዚያ መንገድ ሊታሰብ ጥሩ ይመስለኛል።